ማዘር ሰላም ነው፣ እንዴት ነዎት? ምን ሆነው ነው? እንዴት ነዎት? እናቴ ሰላም ነው? ምን ሆነው ነው? የእኔ እናት ምን ሆነው ነው? ተክዘዋል እያየሁት። ሽግሩ ምኑ የዚች ጎመን እና ሌላ ምንም ጎመን እየሸጡ ነው ተብሏል። ቁጭ ብዬ ሽግር ላይ ነኝ። እውነት እውነት። እያሰብኩና ምን እያሰቡ ማስበው፣ ምን ይጠፋል ብለ ነው። ምን እያሰቡ ነበረ ኒ ከቅድም ጀምሮ ሳይወት ተክዘዋል። አልሸጥ ብሎት ነው ጎመኑ ል ገበያ ለለ፣ እውነት ገበያ የለም። እና ያው ከቤት ምቀመጥ ችግር ከሚረባኝ ከሚጠማኝ ብዬ ነው ጎበዝነት ነት ጎበዝነብዬ ነው። እን ያው ልጆች ደግሞ ስራ የላቸውም፣ ምንም ነገር የላቸውም። ስለዚህ እዚች እጅ ወዲፍ ነው። ያው ይሄን እየሰሩ ነው የሚያስተዳድሯቸው። አዎ ሌላ የለም። ልጆች አንድ አንዱ ሀያ አመት ይሆናል፣ ግን የለም ስራ ምንም ስራ የለም። ወጣቶች አሉ፣ ግን ሁለት ልጆች፣ ግን ስራ የለም ስራ የለም። አዎ ቁጭ ብለንም ሙሉትን ተኔ ይችን ያው ኮሮና ሲጀምር ነው የጀመርኩት። እውነት እሻገራኝ። አይ ልጆቼና ለይ ልራብ ልሙት እንዲያልኩኝ የሰፈሩ አንዳንድ ሲጥልልኝ ሲጠልልኝ ነው አለፈ እዚህ አለ። እግዚአብሔር ይመስገን እዚህ ደርሻለሁ። ጎበዝ ነው አ ጎበዝ ነው። አዎ እኔ ነው ሰፈሩም፣ እግዚአብሔር ይስጠው፣ ሰፈሩ እንዳለ ይረዱኛል፣ ያግዞታል አምስት አስር እያሉ መትበለም ሲኖር ምን ሲል አሁንም፣ ግን ሁሉ ተሸጋሪ ሆነ የሚረዳ የለም እም ግን እስከ ዛሬ በነሱ ኃይል ነው ያለው በእግዚአብሔር ኃይል ነው ያለሁት። ስንት ልጆች ነው ያሉት? ሁለት ነው። ሁለት ልጆች ተማሪ ናቸው። አይ ሰራተኛ ነው። ባሁን ከኮረና ጀምሮ ተማሪ ነበሩ፣ እዛ ወዲህ ትምህርቱም አልሆነላቸውም። ያው ስራ አጥተው ጠፋ። አይዞት እናት ቤት ቤት ቤት ቤት የጨረቃ ቤት ነው። ለምን ዋሻለሁ? አንድ ክፍል አለች። አ ለምን ይዋሻል? በዚህ እድሜ ኪራይ የለበትም፣ ኪራይ የለቸውም። ለራሴ ቋንቋ ነው ምን ያህል ሸጡ ዛሬ አሁን ዛሬ አንድ የመቶ ብር ሽጨር መቶ ብር ብቻ አንዱ ስንት ብር ነው የሚሸጠው? አንዱ ጎመን። ስለዚህ አምስት ነው የሸጡት ማለት ነው። እስካሁን ማሸጥኩ አስር ሰዓት መተው ቁጭ ብያለሁ ነው። አስር ሰዓት ሲየት ነበሩ ከቤቴ ቁጭ ብለው? አዎ ይከብዳል። ፀሐይም ስለሚሆን ለበለበኝ አሁን ስድስት ሰዓት ነው ያቺን ጎረሳ አረፍ ብዬ መጣሁ። ይጾማሉ? አዎ ት አይ፣ ጥሩ ነው። እኔ ባላደራው እባላለሁ። ባላደራው አዎ። እና እዚህ ሀገር ውስጥ ያሉና ውጭ ያሉ ሰዎች እንደርሶ ላሉ ጎበዝና ብርቱና ጠንካራ እናቶች አደራ አድርስ እያሉ ይልኩኛል፣ ለኔ እናት። እና እዚህ ጋር ቁጭ ብዬ ስላየሁት ደስ ስላለኝ ነው። እስቲ ቺን ያዙ። እሺ፣ እድሜ ይስጥልኝ አባቴ። እድሜና ጤና ይስጥልኝ ቤተሰቦችህ፣ እድሜና ጤና ይስጣቸው። የተባረኩ ይሁን አባቴ፣ የእኔ ጌታ። አቁን ነገር አድርስልኝ። አሁንም እድሜና ጤና ይስጥልኝ አባቴ፣ የእኔ ጌታ። ስንት ብር ይመስሉታል? እኔ እንጃ አስር ሺህ ብር ነች። አስር ሺህ ብር። እሺ እሺ እሺ። እድሜና ጤና ይስጥልኝ አባቴ እድሜና ጤና ይስጥልኝ። አሁንም ጨምሮ ጨምሮ ለሰጪ ይስጥልኝ አባቴ። አሜን። እኔ ሌላ ምን አመሰግናለሁ። በጣም ነው ደስ ብሎታል? አዎ ምን ተሰማሁት? በጣም ደስ አሁን፣ መተከዝ የለም ሌላ ማሰብ የለም። አትባልኝ፣ ዋልኩኝ አይደለ? ለአመት ባል ይሆነውታል። እኔ ነኝ አመት ባል ነው ዋልኩ፣ አላጠፋም። ምን ያደርጉበታል በገንዘቡ? ምን ያደርጉበታል በብሩ? እንግዲህ ወይም አስቀምጣታለሁ ወይም መበላታለሁ። ላርኩና ማለት እንግዲህ እግዚአብሔር የሰጠኝን እግዚአብሔር የላከልኝን እንግዲህ ምላድርግ? እውነት ነው። እውነት ነው። እግዚአብሔር ጋር አንተ ተጨምሮ ይሰጠኝ ላይ ፈጣሪ እ የሚያጎርሰኝ የሚያለብሰኝ እግዚአብሔር ነው። እውነት ነው። አንድ ላይ ያሽብርሀያ ሽብር ጤአባ እድሜና ጤና ይስጥልኝ። እኔ ምን ላድርግ እንግዲህ፣ እድሜና ጤና ይስጥልኝ ከነቤተሰቦችህ ከነቤተሰቦችህ ከባቴ እድሜና ጤና ይስጥልኝ። ጌአባ ሌላም ምን እላለሁኝ? እንዳው አቁም ነገር ያደርስልኝ። አሁንም ጨምሮ ይስጥህ እ ጨምሮ ይስጥህ። በሳጭ ይስጥልኝ ይስጥልኝ። አባቴ ልጄ ነህ እንጂ ያው ልጄ እንዳንተ ወጣታል። ግን ስራ አቶ እየተንከራተተ ነው። ስራ አቶ አቶ ሰው ዘመድ የለኝ ምን የለኝ ይለኛል። ይበሳጭብኛል ይበሳጭብኛል። ሲበሳጭን የመበሳጫለሁ በቃ እዚያብር ይቺ ንግ የለቀምኩ አስር ልብዬ ነው ይሁዋ ኮሮና ጀመረ ጎበዝ ነው ድርሶ በጣም ጎበዝ ነው ተናቴ እንግዲህ ይህንን ገንዘብ እኔ አይደለም የሚሰጠሁት እኔ እናት ይሄንን ገንዘብ እዚህ ሀገር ውስጥ ያሉና ውጭ ያሉ ሰዎች 50 50 ብር አዋጥተው ነው ይሄንን ሌላ ሁሉ እነሱን ይመርቋቸው እሺ እርሜ እናቴና ይስጣቸው አሜን እነሱም ለሰጪ ይስጣቸው። አሁንም እድሜና ጤና ይስጣቸው። እስከ ቤተሰቧቸው እስከምኑም ለሰጪ ይስጣቸው። ሌላ ምን እላለሁ አባቴ? እኔ ሌላ ምን እላለሁ? መመረቁም አይችልበትም። የዋህ ነኝ፣ ምኑንም አላውቀውም። እድሜና ጤና ይስጣቸው። ደስ ብሎኛል። ለሰጪ ይስጣችሁ፣ ጨምሮ ይስጣችሁ። ለድሃ የሰጣችሁ አምላክ በል ምናልባት ሌሎች ሰዎች ሰዎች ይሄንን ቪዲዮ የሚያዩ ሰዎች፣ እርሶም መርዳት ከፈለጉ ማገዝ ከፈለጉ ስልክ ቁጥር አሉት? አለ። እስቲ እንገሪ። ስልኩን ልስጥህ ልስጥህ? አዎ። እሺ ስልኩት። እንግዲህ ማማን ማገዝ መርዳት የምትፈልጉ ሰዎች የሳቸው ስልክ ቁጥር 27 12 89 ማነው ስሞት? እናቴ አረጋሽ። አረጋሽ? እሺ እሺ። ወይዘሮ አረጋሽ ስላገኘሁት በጣም ደስ ብሎኛል። ባንክ አካውንት ቁጥር ግን አሎት? አላውቀውም። እሺ፣ ምናልባት ሰዎች ማገዝ ከፈለጉ በዚህ ይደውሉልዎታል። ስላገኙት ደስ ብሎኛል የእኔ እናት፣ እግዚአብሔር ረጅም እርሜና ጤና ይስጦት። አንተም፣ አሜን። የእኔ እናት ብሩን የያዙ፣ ጤና ይስጥልኝ። ብሩን የያዙ ይደብቋት ወይ ልሸኙት? ቅርብ ነው ሰፈሮት፣ ይደብቁና ያስገቡ